በተመሳሳይ ቁልፍ የቤት ሰብሮ ስርቆት ወንጀል የፈጸመ ግለሰብ በጽኑ እስራት እንዲቀጣ ተወሰነበት። ዋና ሳጅን አዳና ደስታ ዝርዝር አለው። ተከሳሹ ደስ ይላል አበቤ ይባላል። የስርቆት ወንጀሉን ሲፈጽም የነበረው በተለያዩ ቀናት በለሚ ኩራ ክፍለ ከተማ ወረዳ ሁለት አብየም እየተባለ ከሚጠራው አካባቢ ነው። የመሪ አካባቢው ፖሊስ ጣቢያ ኃላፊ ምክትል ኮማንደር አበራ በየነ እንደተናገሩት ተከሳሹ በአካባቢው በምሽቱ ክፍለ ጊዜ ጨለማን ተገን በማድረግ በተመሳሳይ ቁልፍ የግለሰብ መኖሪያ ቤቶችን በር በመክፈት ሲፈጽም በነበረው የስርቆት ተግባር ተገቢውን የማጣራት ስራ በመስራት ተከሳሹ በቁጥጥር ስር በማዋል ኤግዚቢቶችን በማስመለስ የምርመራ መዝገቡን በማጠናቀቅ ለአቃቢ ሕግ በማቅረብ ክስ ተመስርቶበት በፈጸመው ከባድ የስርቆት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ አንደኛ ወንጀል ችሎት ተከሳሽ ደስ ይላል አበበን ያርማል፣ ሌሎችንም ያስተምራል በማለት የቅጣት ውሳኔ ያስተላልፎበታል ብለዋል። ካጠናን በኋላ ከዛ በኋላ የብርበራ ስራዎች ነው የሰራ ነው አለ የሚባሉ የቤት ውስጥ እቃ ሁሉ ጭምር በአጠቃላይ እነዚህ ኤግዚቢቶች ተይዘዋል። ከዛም ተጨማሪ ደግሞ ወጠሩ መሳሪያውም ይህን ወንጀል ለመፈጸም የሚጠቀምበት በመሆኑ ከዚህ በፊትም በተለያዩ ወንጀሎች የሚጠረጠር የነበረ አሁንም በተደራጀ መንገድ እነዚህን ወንጀል የሚፈጽም የነበረ በአንዱ መዝገብ ዘጠኝ ዓመት የተፈረደበት ሲሆን በጦር መሳሪያ ህገ ወጥ ጦር መሳሪያውን ደግሞ ለዚህ ወንጀል የሚፈጽምበት ሆን ብሎ ተደራጅቶ አስቦ በመፈጸሙ ምክንያት በዚህም ሁለት ዓመት ተፈርዶበታል። ሁለት ዓመትና አምስት ሺህ ብር ቅጣትም ተጨማሪ ያለበት በተገቢ መንገድ ተገቢ የሆነ ማስረጃዎች ቀርበው ምስክሮች ቀርበው ፍርድ ቤቱ መርምሮ ውሳኔ አሳርፏል። አከራዮችም ሆኑ ተከራዮች ተመሳሳይ ቁልፍ ተጠቅመው የቤት ሰብሮ ስርቆት ወንጀል የሚፈጽሙ ወንጀል ፈጻሚዎች መኖራቸውን ተገንዝበው ግቢያቸውን በመጠበቅ ጥንቃቄ ሊያደርጉ ይገባል ሲሉ ኃላፊው ምክትል ኮማንደር አበራ በየነ በመልእክታቸው አሳስበዋል።